እኔ ተናፋቂዎች ፍቅርዬና ፉፉዬ ዛሬ ደስ በሚል ቪዲዮ መጥተዋል ማለት ነው። መጀመሪያው እንዴት ደስ እንደሚል መጨረሻውን እንኳን እርሱት ማለት ነው እና መጀመሪያው በጣም እንዴት ደስ እንደሚል ፉፉላ ራሱ ፍቅርዬን የምታህል አሻንጉሊት ገዝቶላት ማለት ነው። የምር ግብዳ የሆነች አሻንጉሊት፣ አሻንጉሊት ራሱ እንዴት እንደምታምርና ቀሚስ እና ያኔ ከሱ ጋር ማች ልብስ ምናምን ነገር አድርጎላት። ያው ፍቅርዬ ቅር ያላት ምክንያት ምናልባት ከፉፉ ከቡሪካ ጋር እየተፈካከርክ ከሆነ ምናምን ነገር ብላ ነው በመጨረሻ ላይ ሀሳቡን ሳታዳምጠው በቃ ቻው ብላው ምናምን ነገር አሻንጉሊቷን ይዛ የሄደችው ማለት ነው እና ያ ስሜት ስለተሰማት ነው። እነዚህ ልጆች ወይምር አብረው ቢሰሩ ሁልጊዜም ባይለያዩ በጣም ደስታዬ ነው ምክንያቱም ብዙ ሰው ዩቲዩብ ላይ ጥንድንን እያሉ ይመጣሉ። ነገር ግን በቢዝነስ የሚጣሉ ብዙ ልጆች፣ ተጣልተው የሚለያዩ ብዙ ልጆች አሉ። እነዚህ ግን አንድ ቀን ይህ የፕራንክ ምናምን ካልሆነ በቀር እንዴት ይሰጣል ተው ምናምን አያውቁም። በጣም ደስ የሚሉ ልጆች ተከባብረው በጣም ደስ የሚሉ እህትና ወንድሞች ናቸው ማለት ነው። እና ሁል ጊዜም ከፍ ቢሉ አብረው ቢሰሩ ምናምን በመሀላቸው ሰው ባይገባ ምናምን በጣም ደስ ይለኛል። እንዴት እንደሚወዳቸው እንዴት እኮ እንደሚያምሩ ደግሞ ማለት ነው እነት ንምላቸው ና ልብሳቸው ለራሱ በጣም ነው የሚያምረው ትንሽ የፍቅርዬ ቀሚስ ወዴታች ያኔ ከትከሻዋ ትንሽ ስታይሉ ነው መሰለኝ አላቅም፣ ወረድ ብሏል እንጂ በጣም ነው የሚያምረው ልብሳቸው ራሱ ማለት ነው። አሻንጉሊቲቱ ራሱ እንዴት እንዴት ተሸከመቻት ፍቅርዬ ማለት ነው። አሻንጉሊቲቱን ራሱ ነው። በጣም ታዳጊ ልጆች በጣም በቃ መበረታታት ያለባቸው ልጆች ናቸው። ፍቅርዬ እና ፉፉ መለያየት የለባቸው ልጆች አብረው ብዙ ፍቅርዬ እንደተናገረችው ብዙ ጥሩ ነገር፣ ብዙ መጥፎ ነገር አብሬ ስላሳለፍኩኝ ያን ያክል አሁን ብታስከፋኝ ወይም ባስቀይም ብታስቀይም ራሱ ያን ያክል አልጨክንብም ያን ያክል ቂም ማለት ሊስብም ምናምን ነገር እያለችው እየነገረችው ሰምታቸዋል እና የእውነት እንደዚህ አይነት ጓደኝነት በጣም ደስ ይላል ማለት ነው። በጣም ደስ የሚሉ ልጆች ናቸው። ዛሬ ስጠብቃቸው ነበረ መጡልን ማለት ነው። እና እንደምታዩ በእጄ ካሜራ ይዤ ነው ስልኬን በእጄ ይዤ ነው እየቀረጽኩ ያለሁት። እጄ ግን ጥልል ይልል ያ ፈጣሪ ያለ ካሜራ ማን ላይ ጥናት ይስጣችሁ ሀያ ምናምን ደቂቃ ቆማችሁ መቀረጿቸው ማለት ነው። የእውነት እኔ ለሶስት ደቂቃ እጄ ግን ጥልል እንትኑ ስለ ያስኩኝ ማለት ነው እና ውዳገር የዩቲዩብ ቪዲዮን ላይክ አድርጉ ላይክ አድርጉልኝ እና እና ፍቅሪን ስላዩዋቸው ዛሬ ስለመጡ በጣም ደስ ብሎኛል። ቡሪካ ደግሞ ጠፋ ሰሞኑን አንተም አጠጥፋ ማለት ነው ፈቲም ፈቲም እንኳን ብቻታ ነው ሁለት ቀን ከቪዲዮ ከጠፋ ሶ ነበረ ሰላም መተዋል ያው ፍቅርዬ የሚሰራው ነገር ሁሉ ፉክክር ምናምን ስለመሰላት ፉክክር ውስጥ ደግሞ ፉፉ እንዲገባ ስለማትፈልግ ወይም ቡሪካ ምኑ ፉፉ እርስ በራሳቸው እንዲፎካከሩ ሰላም